ያው የመጣሁት ከዚሁ ከአለም ገና ነው። የሆነልኝ ብዙ ነው። እዚህ ቸርች መምጣት የጀመርኩት አንድ አስር ወር ይሆናል ግን በጣም ብዙ ነገር ተሰርቶልኛል። ከብዙ ያው ጥቂቱ መጀመሪያ ስለዚህ ልጅ አወራለሁ። ይሄ ልጅ እዚሁ ቸርች የሆነ ቸርች አስራት ነበረብኝ፣ የሆነ ቃል የገባሁት ሳንቲም ነበረብኝና ያ ቸርች ጥሎ ይሄዳል፣ ሰውየው ማለት ነው። ጥሎ ሲወጣ በቃ ለማን እንደምሰጥ ግራ ገባኝና መጨረሻ ያው እዚህ ቸርች ይዤ መጣሁ አስራቱን ያው ቃል የገባውትን ማለት ነው። እሱን ስላጣውት፣ ከዛ የዛኑ ቀን ይሄ ልጅ ይፈጠራል። ቃል ያወጣልኛል። በኒያስ የሚባል ወንድ ልጅ ተወልጃለች ብሎ ቃል አወጣልኝ እና ያው ልጁ ድንገት ደግሞ አጋጣሚ በሰባት ወር ይመጣል። ደም ግፊት ብለውኝ በሰባት ወር ይመጣል ሳይታሰብ። ከዛ በጣም ብዙ አዋጅ ነበረ። ሐኪሞች ይነጋገሩብኛል። ከዛ ሰው ሁሉ እኔ ላይ ይነጋገራሉ። ከዛ ደነገጥኩኝና አሁንም ውጭ አሰሪ ይሉኛል። ምንድን ነው የምትነጋገሩብኝ? ልገሉኝ ነው እንዴ ምናምን አልኳቸው። ውስጤ ብዙ ጭንቀት የለም፣ ግን ያው የሰውኛ ደግሞ ትንሽ ደግሞ ስጋ ደግሞ እንትን ይለኛል። ከዛ ስላቸው አይ የሆነ ነገርሽ ከፍ ስላለ ነው፣ ከደም ግፊቱ ውጪ ሌላ ነገርም ከፍ ብለዋል አሉኝ። እሺ አልኩኝና ብቻ እየደወልኩ ጫቀጨቀዋለሁ። የእግዚአብሔር ሰውን ታይ፣ እኔ የምሰማው ሰላም ነው የሚል ድምፅ ነው ይለኛል። ከዛ በገባው ያው ሁለት ወር ልቀመጥ ነው እንግዲህ ሰባት ወር ነው የገባውት፣ ሐኪም ቤት ሁለት ወር እዚሁ ክትትል እናደርግልሻለን አሉኝ። ከዛ ሺ እንደዚህ እሺ ይሁን አልኩኝ። ድጋሚ በአምስት ቀኑ ምናምን አልትራሳውንድ እንዳዩና ይሄ ልጅ እንትን ነው የሽርቷ የለውምና የዛሬ ሳምንት እንቀድሻለን ይሉኛል። እሺ አልኩኝ። አሁንም ደወልኩ የእግዚአብሔር ሰው አሁንም እንዲያ አሉኝ፣ ነው አዋጁ በጣም ያስፈራል ምናምን ስለው አይ ሰላም ነው አለኝ። በጣም በተጨነቁበት ሰዓት የዛኑ ይህ አልትራሳውንድ እንግዲህ ሳምንት ትቀደጃለሽ አለኝ። የዛኑ ማታ በቃ ሴቶች ተኝተዋል፣ እንግዲህ እንደኔ ብዙ ደም ግፊት ምናምን የተባሉ አሉ ተኝተዋል። ጌታ እሺ ትቀደጃለሽም ተብዬ እሺ ብያለሁ። ብዙ አዋጁንም እሺ ብያለሁ። ለምን እንደነሱ አልተኛም፣ ታመምኩኝና ማለት ነው። ለካስ ምጥ ነው እኔ አላወኩም። ከዛ የዛኑ ማታ እንግዲህ አልትራሳውንድ አየኝና ሰኞ ነበር ያየኝ ማታው ለሊቱ ሙሉ ያመኛል እንግዲህ ቁርጠት ነው ከዛ ያው መጨረሻ ደም ሲፈስ ጊዜ ሄድኩኝ ዶክተሮቹ ጋር እንዲህ ቆየሽ እኮ ምጥ ነው አሉኝ እንግዲህ በምጥ በአስር ደቂቃ ምጥ ወለድኩኝ እነሱ ሳምንት ያው የሰባቶ ልጅ በጣም ብዙ ሰው ደንቆታል ያው በአስር ደቂቃ እኔ እንጃ ያው እንግዲህ ያው ህመም ላይ ስለነበርኩ አልያዝጉትም ግን ከአስር ደቂቃ አይበልጥም በአስር ደቂቃ ምጥ ተወለደ ይኸው ወንድ ልጅ ወንድ ልጅ። ሃሌሉያ! ክብር ለኢየሱስ ይሁን። ሌላ ደግሞ ቤት ነበረኝ አለኝና ዝምብላ ቤት አለችኝ እና ከዛ በባሌ ወንድም ነው ቤቱ ማለት ነው በባሌ ወንድም ስም ነው። እስከዛሬ ስም አላዞርንም። ሁሌ እንጨቃጨቃለን። እኔ ቤቱ ወይ በልጆቹ አልሆነ ወይ በእኔ አልሆነ ዝም ብዬ ለፋለው ምናምን እያልኩ ከባሌ ጋር እጨቃጨቃለሁ ሁሌ ማለት ነው። ከዛ የዛን ውለት የመጣው ቀን መሬት ያለውና ይስተካከላል ምናምን አለኝ። ከዛ ዝም ብዬ ጀመርኩኝ ፕሮሰስ። ብሩ የለኝም ያኔ እንግዲህ የዛሬ አስር ዓመት በሰላሳ ሺ ምናምን የሚያልቅ እንትን ነበር ጉዳይ ነበር ይሄ ስም አዞሩ ማለት ነው። ከዛ እኔ ሄድኩኝ፣ ያው ምንም ብር የለኝም። ወደ 80 ሺህ ምናምን እጄ ላይ አለ። ከዛ ሄጄ ፕሮሰሱን ጀመርኩ። በ280 ሺህ ፕሮሰሱን ጨረስኩ። በጣም ይገርማል አባቴ 200 ሺ፣ በእውነት ታምር እስከሚባል 200 ሺ ያለምንም ያው ቃል ስለወጣ ብቻ ያለምንም ክርክር አባቴ። ይሄ ወረቀቱን ይዤ እንደዚህ ተባልኩኝ፣ አካውንት አምጪ ያለኝ ጌታን። በጣም ከባድ ነው ነገሩ። ሰው ሁሉ ደንቆታል። በቃ እንዴት ሰጠሽ? እንዴት አረገ? ወንድሞቼ ሁላ ደንቋቸዋል። በዛ የቤቱ የመሬቱን ጉዳይ ጨርሼ በስሚያ ዙሬ ጨርሻለሁ። ከብዙ ጥቂቱ ይሄ ነው። አቤት ኢየሱስ አስመልጦኛል። ጌታ ያው ከብዙ ጥቂቱ ይሄ ነው። እዚህ ስትመጣ የነበረ ጊዜ ኦልሬዲ ምንድን ነው በጣም በጭንቅ ውስጥ። አንደኛ የመሬቱ ጉዳይ ጭንቀት አለ፣ ሁለተኛ ነገር ደግሞ ልጅ ትፈልግ ነበረ እና ከዛ በኋላ ነው እግዚአብሔር እዚህ ቦታ ላይ እግዚአብሔር ሰው አለች። ከዚህ በፊት አስራት የሚሰጠው ገንዘብ አለ እና ይህን አስራት የሚሰጠውን ገንዘብ ያ ሰው ጠፋ እና ለዚህ ቤተክርስቲያን መስጠት እፈልጋለሁ አለች ማለት ነው እና አሺ፣ አልኳት ተቀበልኳት። ከዛ አጻን አንደኛ የመሬቱ ጉዳይ ምን ይሆናል? ይስተካከላል። ሁለተኛ ደግሞ ማን የሚባል ልጅ በንያስ የሚባል ወንድ ልጅ ምን ያለሽ እስ አንድ ሰው አሜን ይበለኝ። ዛሬ በኢየሱስም የናንተ በረከትም ይወለዳል፣ የእናንተ ነገር ዛሬ ይወለዳል። ኢየሱስ ያድናል። አሜን አይሰተም ቤት ላይ ያለው እግዚአብሔር ክብር። ለምን መሰላችሁ በጣም ብዙ ሰዎች አንድ ጊዜ አንዷ መጣች እና ልጅ አላት። ልጇ አባት ይወስዷል። ተለያይተዋል እና አርግዛ ትመጣለች። ኦሪ ከዛ በፊትም ጸልይላት አለው እና ድንገት ቤት መጣች። እኛ ፕሮግራም አልጀመርንም እና እንደዚህ ቸርች ፕላንት አድርገን እና መጣች። አንቺ አልኳት ወንድ ልጅ ትወልጃለሽ ስሙንም ተናግሬያለሁ ሳሙኤል ትዋለሽ እና ይሄ ልጅ ደግሞ ያንቺ ደጋፊ ይሆናል ከአንቺ ጋር ይሆናል ይሄ ደጋፊ ማለት ከአንቺ ጋር ይሆናል አብሮሽ ይሆናል ይረዳሻል ያግዝሻል እንደዚህ አይነ ልጅ እግዚአብሔር ይሰጥሻል አልኳት ለካ እሷ አርግዛ ተጨንቃ ለማስወረድም መኪና ስር ለመግባት ግን ድምፅ ሰማለሁ አለች ምን የሚል እግዚአብሔር ነው የሚል ከኔ ነው የሚል ከዛን ቀን ጀምሮ እኔ ኮ በጣም የሚገርም ነው እና ተጽናናች፣ የተነገረውን ትንቢት ይዛ ሄደች። ምን የመሰለ ሳሙኤል ኢየሱስ ጌታ ይወለዳል ይወለዳል። እግዚአብሔር ባይዞ አንቺ የምታውቂውን አይደለም የሚያደርገው፣ የተለየውን ነገር ማድረግ ይችላል። ረ ኢየሱስ ያድናል። ሲ እጆቻችሁን አንሱና የእግዚአብሔር መንፈስ በዚህ ያለ በሉ አሁን የእናንተ ጥምዬ ሆነ። የእግዚአብሔር መንፈስ በዚህ አለ። ጥሩ ነው። እንደዚህ ግን ምን አለበት ጨዋችሁ የእግዚአብሔር መንፈስ በዚህ አለ ብትሉኝ የእግዚአብሔር መንፈስ። ሃሌሉያ! ዛሬ በኢየሱስ ስም እና ስልጣን የእግዚአብሔር ኃይል ያገኛችሁ የእግዚአብሔር መንፈስ ያገኛችሁ ባይዘ አንድ ምስጥር አልተናገረችው ነገር አለ እና አልትራሳውንድ ታይቼ ነበርና እና ልጅ ሴት ናት አሉኝ። እኔ ደግሞ ሶስት ሴቶች አሉኝ። ሶስት ሴት እና አንድ ወንድ አለኝ። ልጁ እንደ አምላክ ነው ማየው። ይሄ ወንድ ልጄ ማለት ነው። ሌላኛው በቃ በጣም እንትን እለዋለሁ። ጌታ ሆይ በቃ እንዴ አምላኬ ኢየሱስ ሊሆን አይገባም። እኔ አምላኬ ኢየሱስ ነው፣ ሌላ ስጠኝና በቃ አሳረፈኝ ብዬ እጸልይ ነበር እና ከዛ አልትራሳውንድ ሴት ናት አሉ። ከዛ እሺ ያልኩኝና ለምን ሰጣኝ ሴት? እኔ በቃኝ ምናምን ብዬ እንትን እያልኩ እያለ ከዛ ሄድኩኝ ድጋሚ የግል ስታይ፣ እንዳታዩ በቃ ፆታው እንዳታዩ በቃ ዝም ብለሽ ትነግርኛለሽ አልኳት። ግን እኮ አምስት ወር ሆኗል መውጣት አይችልም ማለት ይ በቃ ትችዋለሁ። በጆሮ ተይ ተይ የሚል ነገር ትችዋለሁ። አንድ የእግዚአብሔር ሴትም ደግሞ አይታኝ ታይ ሞቱ ተገልብጧል ምናምን አለች። ስለዚህ በቃ ያንን ምናምን ሰማሁኝ። ከዛ ማየትም ተው። ይሄው በሰላም ይሄን በሰላም ወንድ ልጅ አልትራሳውንድ። ቆይ ቆይ ቆይ አታጨብጭ። አልትራሳውንድ ምን አለ? ሴት ናት አለ። ምን አለ? እየሰማችሁ ነው አለ። ከእሷ እኮ ነው ሴት ነው አለ። ኧረ ይበልጣል፣ ያንተ ጌታ ከአልትራሳውንድ ይበልጣል። አሜን፣ ያንተ ጌታ ከሳይንስ ይበልጣል። አሜን። ይኸውልህ እኔ እኔ እምነቴ ታውቃለህ። በዚህ ጋር መንገድ አለ ካለ አዎ አለ ነው ግድግዳ ነው ለአንቺ የምታየው። እኔ ግን እግዚአብሔር መንገድ አለ ካለ አዎል አለ። አሜን። ኢየሱስ ያድናል። ሙሴን እኮ በዚህ መንገድ አለ ስለው ምንም እንትናል። በዚህ ጋር አዎ፣ በዚህ ጋር ባህር እኮ ነው። አዎ ያሰምጣል። ከዛ በፊትም ማንም ሄዶ አቅም ማንም ከዛ ከዛ በኋላም በዛ ወንዝ ማንም ተሻግሯል። ነገር ግን ባህር በዚህ ጋር ምን አለ? ዛሬ በኢየሱስም በአንቺ ጉዳይ ላይ እግዚአብሔር መንገድ አለ። ያው በኢየሱስ ስምና ስልጣን እጃችሁ ላይ ፈጥኖ የሚገባ በረከት አለ። አሜን። አልትራሳውንድ እንደሳል ሴት ናት አሉ። ሁለተኛ ደግሞ ቤተሰቦች እንዳለ ሙስሊም ናቸው። ያው ሐኪም ቤት በጣም አይተዋል። የኔ ነገር አባብጫለው ምናምን፣ እግሬ አብጧል ጫማ ምናምን ማረግ አልችልም። በጣም አብጫለው ደም ግፊቱ ከዛ በቃ ፈርተዋል። ወንድሞች ያዋጁን መንገድ ለኔ ፈልተዋል። ውጭ እየወጡ ግን በቃ ምናምን እንዳታዝኝ ምንም አቶኝ ምናምን ይሉኛል። ላውቀው ግን በጣም ፈርተው የሚጠባበቁት የሆነ ነገር ነው። ከዛ ወንድሜም ደወለና አይዞች፣ ልጁ ግን ባይኖርም አትጨነቂ ምናምን ይለኛል። እሺ ነው ምላቸው፣ ሁሉንም እሺ እላቸዋለሁ። ምክንያቱም ያው ራሳቸው እንዲያዩት ስለምፈልግ፣ ከዛ መጨረሻ አሁን ይደነቃሉ። ልጁን ሲያዩት በጣም ነው የሚደነቁት። በፊት ኢየሱስ አልልም በእነሱ ፊት። አሁን ግን አፌን ከፈትኩ። በቃ ኢየሱስን መፍራት መጥራት አልፈራም። በእውነት ቤተሰቦችሽ ምንድን ናቸው? ሙስሊም ናቸው። ሙስሊም ናቸው። በእውነት እኔ ነኝ። ድንቅ ነው። የእሱ ቤተሰብ ኦርቶዶክስ ነው፣ የባለቤቴ። እኔ ደግሞ ሙስሊም ነኝ። ሰልሞ ነው ያገባኝ። በእውነት ሰልሞ አገባኝ። ግን እኔ በቃ ለምን እንደመጣውላ አላውቀውም። ግን ከዛም ከዚህ ወጥቼ መጣው ኢየሱስ ጌታ ይባረክ። ኧረ ኢየሱስ አለ። እኔ በጣም የሚገርማችሁ ነገር ያኔ እግዚአብሔር ሰው አልትራሳውንድ እንደታይቼ ሴት ነው ተባልኩ። ዝም በይ አንቺ፣ እግዚአብሔር ተናግሯል። በቃ ጠብቂ። እግዚአብሔር ተናግሯል። በቃ ምን በይ ጠብቂ። ኢየሱስ ጌታ እግዚአብሔር ያለው ይበልጣል። እኔ በእግዚአብሔር ላይ ምንም አይነት ድርድር የለም። እግዚአብሔር እንደተናገረው በንያስ ሰሚን እስቲ አጨብጭቡ። ስለጌታ፣ እግዚአብሔር ከዚህ የበለጠ ክብር እናንተን ያሳቅፍ። በእውነት መታቀፍ የምትፈልጉ በኢየሱስ ባርካቸዋል። የእግዚአብሔር ታምራት በሕይወታቸው ላይ ይሁን። የእግዚአብሔር በረከት በእናንተ ቤት ይሆን፣ ነገራችሁ ይንቀሳቀስ።